የትራምፕ ትንቢቶች በበኩሌ ይህን ሰውዬ የሚናገረውን ነገር እንደ ቀልድና እንደ ጉራ አሊያም ሰውየውን እንደ ቂላቂል መቁጠር ከተው ብዙ ጊዜ ሆኖኛል። በተለይ ይሄ የዛሬ 15 ዓመት ገደማ ለንባብ ያበቃው መጽሐፎ የሰውየውን በአገሩ ጉዳይ ላይ ያለውን ከፍ ያለ ቁጭትና የአርበኝነት መንፈስ ብቻ ሳይሆን ወደፊት የሚመጣ የአሜሪካ መሪ ምን ማድረግ እንዳለበትና ራሱ ለፕሬዝደንትነት ከተመረጠ የሚያራምዳቸውን አቋሞች በግልጽ ያስቀመጠበት መጽሐፍ ነው። ይህን መጽሐፍ እያነበብክ የአሁኑ ዶናልድ ትራምፕና የአሁኑ አሜሪካ እየተከተሉት ያለውን መንገድ በትክክል ሰውየው አስቀድሞ የነደፈው ፍኖተ ካርታ እንደሆነ ቁልጭ ብሎ ይታይሃል። ዶናልድ ትራምፕ ይህን መጽሐፍ የጻፈው የኦባማ የመጀመሪያ ሦስት ዓመት የሥልጣን ዘመን ላይ ሆኖ ነው። ይህን መጽሐፍ መጽሐፍ ስጀምር ይላል ያን የነበረውን የሀገሪቱ መንግስት ዕዳ ሲናገር የአሜሪካ አጠቃላይ ዕዳ 15 ትሪሊየን ዶላር ደርሶ ነበር። ያስደነግጣል። ምን ላይ ነን? ዳር ቆሜ ማየት አልችልም። አሁን ባራክ ኦባማ በየዓመቱ አንድ ትሪሊየን ዶላር ተጨማሪ ዕዳ መንግስት ላይ እያመጣ ነው። 18 ትሪሊየን ላይ ደርሰናል። በቅርቡ የሀገሪቱ አጠቃላይ ዕዳ ከ20 ትሪሊየን ዶላር በላይ ይተኮሳል። የሚያቆሙ እስከሌለ ድረስ ይህን ወደ እንጦሮጦስ የምናደርገውን ጉዞ የሚገታው ኃይል የለም። ዛሬ ድረገጽ ላይ የአሜሪካ ናሽናል ዕዳ ስንት ደርሷል ብዬ አየሁት። በአፕሪል 26 2025 የአሜሪካ መንግሥት የተበደረው አጠቃላይ የዕዳ መጠን 36.21 ትሪሊየን ዶላር ደርሷል። አስደንጋጭ ነው አይደል? ትራምፕ የተነበየው ቃል በቃል ነው የተፈጸመው ማለት ይቻላል። ትራምፕ የሚናገረው ከልቡ ነው። የሚታየውን ይናገራል። ትራምፕ ይህንን ሲል ታላቋ የምትባለው የአሜሪካን ኢኮኖሚ ከሌሎች ጋር እያነጻጸረ ነው። ከቻይና ጋር ያለን የውጭ ንግድ ሲታይ ቻይና ወደ አሜሪካ የምታስገባው እኛ ወደ ቻይና ከምልከው የ300 ቢሊዮን ዶላር ብልጫ አለው። በየዓመቱ ቻይና የእኛን 300 ቢሊዮን ዶላር እየወሰደችብን ነው እንደማለት ነው ይላል ትራምፕ። ታላቋ የምትባለው አሜሪካ የታላቅነት ዘመኗ አዘቅዝቆ የግምጃ ቤት ሰነዶችን ግዙኝ ብላ ለዓለም ገበያ ስታወጣ ቻይና የእኛን 3 ትሪሊየን ዶላር ከፍላ ገዝታለች። ማለትም በውጭ ምንዛሬ ሪዘርቭ 3 ትሪሊየን የአሜሪካን ዶላር ሰብስባ ይዛለች። በዚህ ገንዘቧ ብቻ አስሩን አሉን የምንላቸውን ካምፓኒዎች ሁሉ ጠራርጋ የመግዛት አቅም አላት ማለት ነው። እና እኛስ ምን እያደረግን ነው ብሎ ይጠይቃል ትራምፕ። ቻይኖች ይህን ሁሉ ሀብት የሰበሰቡት ከእኛ ከራሳችን ላይ ነው። ከልጆች እርሳስና አሻንጉሊት ጀምሮ ባንዲራችንን ሳይቀር ቻይና እያመረተች ትሸጥልናለች። የእኛን ቴክኖሎጂ ያለ ጥያቄ ትሰርቃለች። የገንዘቧን ምንዛሬ ሆነ ብላ ታራክሳለች። ቻይና የአሜሪካንን ወታደራዊና ሲቪል ተቋማት አደጋ ላይ የሚጥሉ ከባባድ የሳይበርና የባህር ውስጥ እንዲሁም የአቪዬሽንና የኒክሌር ቴክኖሎጂዋን በከፍተኛ ግስጋሴና ምስጢር እየገነባች ነው። እኛስ ይላል። እኛ ደግሞ ኦባማ የሚባል ሰውዬ መጥቶ ከአሜሪካ ወታደራዊ ባጀት ላይ 400 ቢሊዮን ዶላር ቀንሶ ወደ ጤና ኢንሹራንስና የሥራ አጦች ክፍያ አዞርክ ይለናል ይላል በብስጭት ትራምፕ። የትራምፕ የብስጭት ምንጮች ብዙ ናቸው። የአሜሪካንን ካምፓኒዎች ወደ አሜሪካ መመለስ አለብን፣ ለሀገራችን ወጣት ሥራ መፍጠር አለብን ይላል እየደጋገመ ከቻይና የሚገቡ ምርቶችን ለመከላከል ቻይና በገንዘብ ምንዛሪዋ ቆማር መጫወቷን እስክታቆም ድረስ በቻይና ምርቶች ሁሉ ላይ የ25% ታሪፍ መጣል አለበት። ከተፎካካሪ ሀገሮች በሚመጡ ምርቶች ላይ የ20% ቀረጥ መጣል አለበት። ይህ ሲሆን የአሜሪካ ምርቶች በዋጋ ተፎካካሪ መሆን ይችላሉ። የራሳችን እያለን በውጭ ምርቶች እንጥረቀለቃለን ጥገኛ ምን እንሆናለን። የነዳጅ አምራች አገሮችን ኦፔክን 12 በነዳጅ የናጠጡ ግለሰቦች በአንድ ጠረጴዛ ዙሪያ ቁጭ ብለው ስንት በርሜል ነዳጅ መመረትና በስንት ብር መሸጥ እንዳለበት የሚወስኑ የተፈቀደላቸው የገበያ ቁማርተኞችና ሸፍጠኞች ብሎ ይጠራቸዋል። እዚህ አሜሪካ ውስጥ ሁለትና ሶስት ካምፓኒዎች ተሰብስበው ምን ያህልና ምርት ዋጋ ውስጥ ስንትና አድርገው ብለው ሲመካከሩ ቢገኙ በአንታይትረስት ህግ ተከሰው ከርቸሌ ነው የሚወረወሩት። አስራ ሁለቱ የኦፔክ ቁማርተኞች ግን ያለ ምንም ከልካይ ተሰብስበው በነዳጅ ምርት ላይ ይወስናሉ። እኔ ስልጣን ላይ ከወጣሁ ኦፔክን እንዳልነበር አደርገዋለሁ። ነዳጅ በሊትር በሳንቲም ደረጃ እስኪሸጥ ድረስ ህገወጥ ምክራቸውን አቁሞ በአቅማቸው ልክ እንዲያመርጡ አስገድዳቸዋለሁ። ካስፈለገ ይህን ለማስፈጸም የአሜሪካ ሚሊተሪ አሰማራለሁ። ይላል። የአሜሪካ ነዳጅ ሀብት ከዓለም ትልቁ ነው። አረንጓዴ ልማት እናመጣለን እያሉ በሕዝባችን ላይ የሚቀልዱ ጉዶች ኦባማ ነው ሚክስ ነው የሚለው ሳይንሳቸውን። የራሳችንን ነዳጅ እናወጣለን፣ ፋክተሪዎች አሞራ ይጸዳዳባቸዋል፣ ባለሀብትና ሰራተኛው ጾሙን ይደር፣ የአሜሪካ ኢኮኖሚ ለውጭ ነዳጅ ግዢ ይገፍገፍ ነው የሚሉን። እኔ ስልጣን ካገኘሁ ይላል ትራምፕ፣ የመጀመሪያ ሥራዬ የነዳጅ ጉድጓዶችን ሁሉ፣ በባህር ወለል ስር ያሉትን ሳይቀር፣ እንዲቆፈሩና የራሳችን ነዳጅ ማውጣት እንዲጀመር ነው ይማዘው የኤሌክትሪክ ኃይልንም ሆነ ሌላውን እየተቃወምኩ አይደለም። ለወደፊቱ ዓለም ያስፈልጋሉ፣ ግን ጊዜ ይፈጃል። መቶ ዓመትና ሁለት መቶ ዓመት ድረስ እኛ የኤሌክትሪክ ኃይልን ጥበቃ ብለን ነዳጃችንንና ኢኮኖሚያችንን ወደ ገደል መጨመር የለብንም። ወደድንም ጠላንም ዓለም የምትንቀሳቀሰው በነዳጅ ነው። ያንን ደግሞ አጠናክረን መቀጠል አለብን ይላል። በነገራችን ላይ ትራምፕ አሜሪካ ኢራቆችን ከሳዳም ሁሴን አምባገነናዊ አገዛዝ ነፃ ለማውጣት ስትል ላንጠፈጠፈችው 1.3 ትሪሊየን ዶላር ለሞተባት አራት ሺህ ወታደሮችና በግዳጅ ላይ ለቆሰሉት ሰዎቿ ሁሉ ተመጣጣኝ ካሳ ከኢራቅ የነዳጅ ዘይት ሽያጭ ከሚገኘው ገቢ ላይ በውድም በግድም መውሰድ አለባት ይላል። ኢራቅ ለእያንዳንዱ ለሞተ የአሜሪካ ወታደር ቤተሰብ 20 ሚሊዮን ዶላር፣ ለቆሰሉት ደግሞ አምስት ሚሊዮን ዶላር ካሳ እንድትከፍል ማስገደድ፣ እምቢ ካለች ደግሞ ሰራዊታችንን አዝምተን ገንዘባችን እስኪከፈለን ድረስ የነዳጅ ጉድጓዶቿ መያዝ አለብን። ሳውዲ አረቢያን እኛ ባንጠብቃት ኖሮ፣ ኩዌትን፣ ኳታርን፣ አረብ ኤምሬትስን፣ ሌሎችንም እኛ ባንጠብቃቸው ኖሮ ገና ድሮ በኢራንና በኢራቅ ወይ በአልቃይዳ ይወረሩ ነበር። እኛ እየጠበቅናቸው ግን በጎን ዞር ብለው በኦፔክ በኩል ከጀርባችን ይወጉናል። የሳውዲ ልዑላን የአፍጋን ቴሮሪስቶችን ይረዳሉ። ከዚህ በኋላ የአሜሪካ ሚሊተሪ ሳይከፈለው አንዳችም ነገር ለማንም አይፈጽምም ይላል ትራምፕ። አልቃይዳ የሴፕቴምበር 11ን ጥቃት በኒውዮርክ ከመፈጸሙ በፊት አሜሪካን ዊ ዲዘርቭ በሚለው መጽሐፌ ቢላደንን በስም ጠርቼ የአሸባሪ ጥቃት እንደሚፈጽምብን አስጠንቅቄ ነበር፣ ያላመናችሁ ሂዱና መጽሐፌን አንብቡት ይላል ትራምፕ። የኦባማን የጤና ኢንሹራንስ የስርዓት ድጎማ ክፍያ በአሜሪካ ትልቁ የገንዘብ ብክነት ያመጣ፣ የሰዎችን ምርጫ የገደበ፣ ካምፓኒዎቻችንን ከውጮቹ ጋር ተወዳዳሪ እንዳይሆኑ በሚሊዮን ዶላር የሚቆጠር ተጨማሪ ዕዳና ግዴታ የጣለ፣ ብሔራዊ ካዝናችንን ያራቆተ፣ የተረጅነት መንፈስ በጠንካራው አሜሪካችን ላይ ያሰፈነ የሶሻሊስቶች ግሳንግስ ነው ይለዋል። አንድ ቦታ በፍሎሪዳ የተደረገ ጥናት እየጠቀሰ በግቢያቸው የመዋኛ ገንዳና ጃኩዚ ከሁለት ሶስት ቅንጡ መኪኖች ጋር ያላቸው ሰዎች የሶሻል ሴኪሪቲ ክፍያ ይቀበላሉ። ብዙ ወንዶች የሶሻል ሴኩሪቲ ክፍያቸውን ተቀብለው የሚሄዱት ሐሺሽ ለመግዛትና የራቆት ጭፈራ ወዳለበት ፓርቲዎች መሆኑ በማስረጃ ተረጋግጧል። እና እኛ ላባችንን አፍስሰን የምናገኘውን ገንዘብ ኦባማ በታክስ ከእኛ ላይ እየገፈፈ ቁጭ ብለው ሳይሰሩ ለራቆት ዳንስ ቤት ለሚከፍሉት እየሰጠብን ነው ይላል በስላክ አንዱ ሁለት ሚሊዮን ዶላር ሎተሪ የደረሰው ሰው በቲቪ ቀርቦ ሲጠየቅ ሎተሪ ከደረሰውን በኋላ የሶሻል ሴኩሪቲ ፔይመንት እንደሚቀበል ተናገረ። ጋዜጠኛው አሁን ሀብት አግኝተሃል፣ ለምን ትቀበላለህ ብሎ ሲጠይቀው ምክንያቱም መንግሥት ታክስ ነው ብሎ በሎተሪ ያገኘውትን ግማሹን ስለወሰደብኝ ያንን ለማካካስ ነው የምቀበለው ብሎ ሲመልስለት፣ በአይን ያየሁት እያለ በሀገሪቱ የተፈጠረውን ጉድ እንደ ማሳያ ያደርገዋል ትራምፕ። የአሜሪካ መንግስት በአሁኑ ጊዜ ከ35% በላይ ዜጎቹን ታክስ በማስከፈል ከዓለም ቀዳሚ ሆኗል ይህን መንግሥታዊ ዝርፊያ አስቀራለሁ እኔ ከመጣው የተወሳሰበና ለመረዳት አንድ ቢሊዮን ዓመት የሚፈጅ የታክስ ሕግ አይኖርም የሚኖረው ነገር ግልጽና አጭር ነው እስከ 30,000 ብር ገቢ ካለህ 1% ታክስ ትከፍላለህ ከ30,000 እስከ 100,000 ካለህ 5% ትከፍላለህ ከመቶ ሺህ እስከ አንድ ሚሊዮን ገቢ ካለ 10% ከሚሊዮን ከሚሊዮንና ከዛ በላይ ካለ 15% አለቀ። ከፍተኛ የታክስ መጠን ሰዎች ገንዘብ እንዳይኖራቸው ያደርጋል። ሰዎች ለፍቼም ዞሮ ዞሮ መንግሥት ነው የሚወስደው ብለው ካሰቡ ለሥራ አይነሳሱም። ቢዝነሶች ይዳከማሉ። ሀብት ማፍራት እንደ ወንጀል ተቆጥሮ ከፍ ባለ ታክስ መቀጣት የለበትም። የሀገሪቱን ከፍተኛ ወጪ የሚችሉት ቢዝነሶች ናቸው። እነሱን በታክስ ማማረር ከውጭ ድርጅቶች ጋር እንዳይፎካከሩ መጎተት ማለት ነው። ሰራተኞች እንዳይቀጥሩ ማነቅ ነው። ታክሱን ወደ ሸቀጦች ዋጋ እንዲያዞሩት የአሜሪካ ሸቀጦች አላስፈላጊ ከፍ ያለ ዋጋ እንዲኖራቸው ያደርጋል፣ ኢንፍሌሽንን ይፈጥራል። መዘዙ ብዙ ነው ይላል ትራምፕ። ታክሴሽንን ከፍሪደም ጋርም ያገናኘዋል። ከፍ ያለ ታክስ የሚጥል መንግሥት፣ በሌላ አነጋገር በገንዘብህ ምን እንደምትሰራበት እኔ ነኝ ወሳኙ አንተ አይደለህም እያለ ነው። በገንዘብህ የማዘዝ ነፃነትን እንደ መንጠቅ ነው። ትልቅ ታክስ በዜጎች ላይ የሚጥል በተደራራቢ ታክሶች ዜጎቹን የሚያራቁት መንግሥት፣ የዜጎቹ ነፃነት ጸር የሆነ መንግሥት መሆኑንም መረዳት አለብን ይላል ትራምፕ። በነገራችን ላይ ሰው ሲሞት በወራሾቹ ላይ የሚጣለውን የኤስቴት ታክስን ትራምፕ የሚጠራው የዴዝ ታክስ እያለ ነው። ሰው በሕይወት እያለ ለፍቶ ደግሞ ያፈራውን ሀብት ልጆቹ ተተክተው ወደ በለጠ ቢዝነስ እንዳያስፋፉት 40% የውርስ ታክስ የሚጥልና የሙታንን ሀብት ከልጆች እኩል አንዳንዴም በላይ የሚዘርፍ መንግሥት መንግሥት ሳይሆን ቀማኛ ሽፍታ ነው እና እኔ ከተመረጥኩ ይላል የሙታን ግብር አስቀራለሁ። ብቻ ትራምፕ እኔ ከተመረጥኩ እያለ የሚናገረው ብዙ ነው። ያለብንን የሀገራችንን ብሔራዊ ዕዳ ለመቀነስ የሚያስችል ገቢን የሚያበዛ ወጪን የሚቀንስ ትክክለኛ የፋይናንስ እቅድ ዘርግቼ ከገባንበት የኢኮኖሚ አዘቅት እንድንወጣ መደረግ ያለበትን ስራ አስጀምራለሁ ይላል። በእሱ ተጀምሮ እንደማያልቅ አውቆታል። ስለ ኢራን ሲናገር ኢራን የወዳጃችንን የእስራኤልን ሕልውና አደጋ ላይ የምትጥል እንዳትሆን ከኒውክሌር ግስጋሴዋ ለመግታት ማናቸውም አስፈላጊ እርምጃ ለመውሰድ ዝግጁ ነኝ። ኦባማ ከኢራኖች ጋር ተደራደርኩ ብሎ ነዳጅ ሸጠው ገንዘብ እንዲያገኙ መፍቀዱን የመጨረሻው አሳፋሪ ከሃዲነት ነበር ይለዋል። ከኢራን ጋር የሚደረግ ስምምነት ኒውክሌራቸውን ጥለው መሆን አለበት ባይ ነው ትራምፕ። ትራምፕ የውጭ ፖሊሲ መርሆች ናቸው ብሎ የዘረዘራቸውን ሰባቱን አቋሞቹን ብናይ አሁንም እያራመደ ያለው እነዚህን መርሆቹን መሆኑን ለማየት የሚቸግር አይመስለኝም። አንድ የአሜሪካ ጥቅም የቅድሚያ ቅድሚያ ይሰጠዋል ሁሌም ድርድር የለም ይቅርታ የለም እፍረት የለም። ሁለት የአሜሪካዊ ወታደራዊ አቅም የመጨረሻውን ደረጃ ከፍታውንና ዝግጁነትን እንዲላበስ ይደረጋል። ሶስት አሜሪካ ወደ ጦርነት የምትገባው ለማሸነፍ ብቻ ነው። ማለትም በማታሸንፍበት ጦርነት ውስጥ ሰባራ ሳንቲምም ሰባራ ሰውም አትሰዋም። አራት ሁሌም ለወዳጆቻችን ታማኝ ለጠላቶቻችን ደግሞ ተጠራጣሪ መሆን አለብን። አምስት የቴክኖሎጂን ካራችንን ከማንኛውም ምድራዊ ኃይል የበለጠ ስል ምጡቅ አድርገን መገኘት ይኖርብናል። ስድስት የማይታየውን ማየት፣ አደጋ ከመድረሱ በፊት አስቀድሞ መዘጋጀት ዋና መርሃችን ይሆናል። ሰባት አሁን ያሉትም ሆነ ያለፉት የአሜሪካ ጀግኖች መከበር አለባቸው፣ መደገፍ አለባቸው። ትራምፕ በሚሊተሪ በኩል ያለው ብዙ አቋሞች ሲታይ የጥንቶቹን በነ ኒኮሎ ማኪያቬሊ ዘመን የነበሩትን የአውሮፓ ሜርሲነሪዎችን ወይም ቅጥረኛ ሰራዊት የሚመስል ነገር ያንዣበበባቸው ይመስላሉ። በትራምፕ እሳቤ አሜሪካ ምንም ጥቅም ለማታገኝበት ሌሎችን ለመጠበቅ በዓለም የበተነቻቸው ሚሊተሪዎችንና የምትከሰክሰውን ትሪሊየን ዶላር ማብቃት አለበት። ዓለም የእኛን ወጪ ሌሎች ጥቅሙን የሚያገኙት መክፈል አለባቸው ባይ ነው። ትራምፕ ደቡብ ኮሪያን ባንጠብቃት ሰሜን ኮሪያ 24 ሰዓት አታሳድራትም ነበር ይልና፣ ግን እኛ ላበረከትንላቸው ሕልውናቸው ከኮሪያኖች የሚገባንን ክፍያ ማግኘት ሲገባን ጭራሽ የኮሪያ ምርቶችና መኪኖች በእኛ ገበያ በልዩ ሁኔታ ገብተው ከሀገራችን ነጋዴ በተሻለ ምቹ ሁኔታ የሚቸበቸቡበት እውነት ነው የተፈጠረው ይልና በጣም ይገረማል። የትራምፕ አጠቃላይ ነገሮች ከጥቅም ጋር የተሳሰሩ ናቸው። ሚሊተሪም ጥቅምን ማስከበሪያና መደራደሪያ አድርጎ ነው የሚመለከተው። የትራምፕ አባት ፍሬዲ ከጀርመን እናቱ ቤት ከስኮትላንድ የተሰደዱ አሜሪካውያን ነበሩ። ከስሎቫንያ በስደት ወደ አሜሪካ የመጣችውን ማሊያን ያገባው ትራምፕ የሁለት ስደተኞች ልጅ ሆኖ ስደተኛ አግብቶ ነው እንግዲህ ስደተኛ እንዳላይ እያለ ያለው ጀርመን አባት ስኮቲሽ እናት ስሎቬንያዊት ሚስት እና አፍቃሪ እስራኤል፣ እነዚህን ነገሮች አጣጥሞ መጓዝ እና ታላቅ ስኬት ላይ መድረስ ትራምፕ ብቻ የሚያውቅበት መንገድ ይመስላል። አበቃ።